እንደገና ለድሆች ሰበኩ ብሎ ሰጥቷቸዋል። የማንችለው ከሆነ ልናስቀምጠው ይገባል እንጂ ሕዝብን የሚያሳዝን ሰዎችን የሚጎዳ የለም። ዓለማውያን እንኳን ድሆችን በዚህ ደረጃ ንቀው አይሳደቡም። ወንጌል ይሻለሁ እሰብ ካለው የሚሉ ሰዎች እ ነውር ሲናገሩ ያሳዝናል። የጥፋትን ርኩሰት በተቀደሰው ቦታ ላይ ሲያይ አንባቢ ያስተውል ይላል። ቅድስና የተባለው ወንጌል ነው። ቦታው እንኳን ምን የቅድስና ባይሆን የያዙት ወንጌል ቅዱስ ነው። ትርጓሜያቸው ጠማማ ቢሆን ወንጌሉ ግን እውነት ነው። በዛ ቦታ ላይ የክርስቶስን ወንጌል ይዞ ለግል ሀሳብ ከመሸቀጥ መድኃኔዓለም ሁላችንንም ይሰውረን። አለመታደል ይሄ ነው እኮ አያችሁ። ዘረኝነቱን እኛ ስንይዘው ትክክል ነን፣ ሌላ ሰው ሲያደርገው ግን እግዚአብሔር አይወደውም። ጫቱን እኛ ስንበላው ትክክል ነን፣ ሌላ ሰው ሲያደርገው ግን አይወደውም። እኛ ስንቀመው ጥቅስ እንፈልጋለን። አጠቃም ይላል ነገረኝ። እኛ ስንጠጣ አጠጣ ይላል እንደዚህ የሚላለ ነገር የሚሉ ጥቅሶች አሉን አያችሁ ጥያቄዎች አሉን እኛ ኃጢአት ስንሰራ በሰራነው ኃጢአት ልክ የዳርጎ ስም ወጥቶለት እንዲነገረን እንፈልጋለን ሌላ ሰው ሲያደርገው ግን በማብራሪያ ጭምር እናውግዛለን ክርስትና የሚጣፍጠው ሌሎች ላይ ሲተቹት ሳይሆን ሲኖሩት ነው ራሳችን ካላየነው ጥቅም እኮ የለውም ብዙዎቻችን የአይናችንን ጉድፍ ሳናወጣ ሌላውን እንመለከታለን አይደል ማህበራዊ ሚዲያ ላይ የወጣ አንድ ታሪክ አውቃለሁኝ በኮንዶሚኒየም ውስጥ የሚኖሩ ባልና ሚስቶች ሁሉ ጊዜ ከቅልፏ ስትነሳ ሚስትየው መስታወት ታያለ ይችላል። በመስታወቱ በኩል አሻግራ የዛ ኮንዶሚኒየሙ ከዛኛው በኩል ትይዩ ያሉ ሰዎች ያሰጡትን ልብስ ትመለከታለች። ውዴ ተመልከት፣ እነዚህ ሰዎች ምን አይነት ሰዎች ናቸው? ልብሳቸውን አንድ ቀን አጥበው አስጥተው አያውቁም፣ ሁሌ የቆሸሸ ነው ብላ ሁሌ ትነግረዋለች። እና እሱ ችላ ይላታል፣ ዝም ይላታል። አንድ ቀን ግን ቀሰቀሰችው እና ካላየህ አለችው ምኑን? ዛሬ ደግሞ ነጩን ጋቢ አሽጎልጉሎ ነው ያሰጡት ተመልከት ብላችሁ አሁንስ ሄጄ ነግራቸዋለሁ አለ አይ ከመሄዷ በፊት ብሎ እስኪ እኔም ብሎ ቀና ብሎ ተመለከተ ከዚያ በኋላ ወዲያውኑ እስ የሆነ እርጥብ ፎጣ አምጪልኛ አላት ይባላል እርጥብ ፎጣ መጣችለት የራሱን መስታወት ጥርግ አድርጎ አሁን እስላት አሁን ንጹህ ነው አለች ቆሻሻው ያለው እኛ ቤት ነው አለ ይባላል ብዙ ጊዜ አይኖቻችንን ሰው ላይ የምንሰካው እኛ ውስጥ ስላለ ነው የአይናችንን ኩል ካነሳ ነው ከእኛ ይልቅ ማልጀራችን ጤነኛ ነው ሲዘሙት ያየነውን ሰው መስታወት እናደርገው ጥሩ ነው ብዬ አምናለሁ ሲሰግር ያየነው ሰው መስታወት እናደርገው ጥሩ ነው። ሲሰርቅ ያየነውን ሰው መስታወት እናደርገው። አሰራርቃችንን ይለያያልን ሁላችንም ሌቦች ነን። አሰራራችን ይለያያልን ሁላችንም አጢአተኞች ነን። ሁሉ አጢአትን ሰርተዋል የእግዚአብሔር ክብር ምን ብሏቸዋል? ይላል ጎድሏቸዋል ይላል። ስለዚህ ወንጌል የማያስፈልገው ሰው የለም። ወንጌል ለአብታም ለድሃውም ያስፈልጋል። ይህንን ለማድረግ የእግዚአብሔርን እጅ መጠበቅ ያስፈልጋል እና ክርስቶስ በሥጋ ያደረጋቸውን ተአምራት እነሱ እንዲያደርጉ የሚሆን ኃይልን ሊያለብሳቸው እርሱ ነገራቸው። ሑሩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ወደ ዓለም ሁሉ ሂዱ አላቸው፣ ለፍጥረት ሁሉ ወንጌልን ስበኩ። ከዚህ በፊት ግን ቁጥር አርባ ዘጠኝ ላይ ሉቃስ ወንጌል ምዕራፍ ሃያ አራት ምንድን ነው ያላቸው? ጽንሁ ተስፋ አብሏቸዋል። ይህንን ቃል እንደገና መልሰን የሐዋርያት ሥራ ምዕራፍ አንድ ቁጥር አራት ላይ እናገኘዋለን። ጽንሑ ተስፋ ውለአብ አዘዞ እይዛውጥም ኢየሩሳሌም ወይቤሎሙ ጽንሑ ተስፋ ውለአብ ዘሰማዕክሙ ማፎየ ከዚህ በፊት የነገርኳችሁን ከአንደበቴ የሰማችሁትን ያንን ተስፋ ደጅ ጥኑ። ያ ተስፋ ይመጣል፣ ያንን ታገኛላችሁ። ያንን ኃይል ስትለብሱ የእኔ ደቀ መዛሙርት ትሆናላችሁ እያለ ነገራቸው። እነሱ ግን አላስተዋሉትም። ከፊታቸው እያዩት ከማረጉ በፊት እግዚኦ ጌታ ሆይ ያሉት በዝኑ መዋእል ታገብ መንግሥተ ለህዝበ እስራኤል ስራ ታገብ መንግሥተ ለእስራኤል፣ መቼ ነው ለእስራኤል መንግሥትን የምትመልሰው መቼ ነው አሉት።